ሰላስ ቴሌቪዥን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ ህዝባችን በሙያችን ለማገልገል መነቃቃት ፈጥሮናል ሲሉ የኦሮሚያ ክልል የተለያዩ የመንግስት መስሪያ ቤት ሰራተኞች ገለጹ። ሰራተኞቹ የህዳሴ ግድብ መጠናቀቁን በማስመልከት በስፍርታዊ እንቅስቃሴ አክብረዋል። የታላቁ የኢትዮጵያ ህዳሴ ግድብ በስኬት መጠናቀቁን አስመልክቶ በኦሮሚያ ክልል የሚገኙ የመንግሥት መስሪያ ቤት ሰራተኞች ደስታቸውን ገልጸዋል። በመርሃ ግብሩ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዲ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ስኬት የኢትዮጵያውያን ድል ነው ሲሉ ተናግረዋል። እንጅፈኖ ሴነቀቤስተ ሂደ ጉድቻ አሮምሰ ኢትዮጵያ ደበለቴ የአሁኑ ትውልድ የተለያዩ ተጽዕኖችን በመቋቋም ከሀገር ባሻገር እንደ አፍሪካም ምሳሌ ሊሆኑ የሚችሉ የህዳሴውን ግድብንና ሌሎች ትልልቅ ፕሮጀክቶችን ያሳካ ትውልድ ነው። ስለዚህም እነዚህን ስራዎች በማከናወኑ ታሪክ የሰራ ትውልድ ነው ብሎ መውሰድ ይቻላል። ለህዳሴው ግድብ ግንባታ የክልሉ ህዝብና የመንግስት ሰራተኛው ጉልህ አሻራቸውን ማሳረፋቸውን ያስታወሱት በክልሉ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ፕሮጀክት ጽሕፈት ቤት ዋና ስራ አስፈጻሚ ቀውንጅት በቀለ ናቸው። ከተማሪ ጀምሮ ከመንግስት ሠራተኛ ከባለ ሀብት፣ አርሶ አደር፣ የከተማ ነዋሪ፣ በአጠቃላይ ይህንን 14 ዓመት 12 ቢሊዮን ነጥብ ሁለት ነው የኦሮሚያ ህዝብ ኮንትሪቢዩት ያደረገው ማለት ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ስኬት የኢትዮጵያውያን ህብረት የተረጋገጠበት መሆኑን የገለጹት የኦሮሚያ ክልል የመንግስት መስሪያ ቤት ሰራተኞች በተማሩበት ሙያ ህብረተሰቡን በቅንነትና በታማኝነት ለማገልገል በቁርጠኝነት እንደሚሰሩ ገልጸዋል። ይሄ ግድብ ተጀምሮ ማለቁ የሁላችንም ስኬት ስለሆነ ህዝባችን፣ ሰራተኞቻችን ይሄንን አይቶ በየቢሮው ደግሞ ጥሩ ስራ መስራት ህዝባችንን ማገልገል አለብን። በህዳሴው ግድብ ላይ እንዳሳየ ነው፣ ነገም በተዕለት ተዕለት ስራዎቻችን ላይ እንዲሁም ቀጣይ ፕሮጀክቶች፣ ትላልቅ ፕሮጀክቶች አሉን ለሀገር ትልቅ ትርጉም ያላቸው በዚህ በኩል የሚገባውና የሚጠበቅበትን ተሳትፎ እንዲወጣ የበኩሌን ለመጫወት በጣም በደስታና በቁርጠኝነት ዝግጁ ነኝ። በቀጣይ ለሚከናወኑ ፕሮጀክቶች ሁሉም ኃላፊነቱን ሊወጣ ይገባልም ብለዋል። ኢትዮጵያውያን በርካታ ውስጣዊና ውጫዊ ጫናዎችን በመቋቋም ህዳሴ ግድቡን ለምረቃ ማብቃታችን የዘመኑ ትውልድ ታሪክ ሰሪሞናችን ያተረጋገጠበት ነው ሲሉ የአሶሳ ከተማ ነዋሪዎች ተናገሩ። የህዳሴ ግድብ ምረቃን አስመልክቶ ታላቅ ህዝባዊ ድጋፍ ሰልፍ በአሶሳ ተካሂዷል። ታላቁ የኢትዮጵያ ህዳሴ ግድብ ምርቃትን አስመልክቶ በቤንሻንጉል ጉሙዝ ክልል አሶሳ ከተማ የደስታና የምስጋና የድጋፍ ሰልፍ ተካሂደዋል። በድጋፍ ሰልፉ ላይ የተገኙት የተለያዩ የማህበረሰብ ክፍሎች የኢትዮጵያ የረጅም ጊዜ ህልም የሆነውን የህዳሴ ግድብ ግንባታ መጠናቀቅ ለኢትዮጵያ ትልቅ ድል መሆኑን ገልጸው ግድቡ የአንድነትና የጥንካሬ ማሳያ መሆኑን ተናግረዋል። ህዳሴ ግድብ ሚስጥሩ በጣም ጥልቅ ነው። ጂኦፖለቲክስ ነው። የአፍሪካን ጂኦፖለቲክስ ፖለቲክስ የቀየረ ነገር ነው። ምክንያቱም ዓለም ሁሉ ወደ አፍሪካ ወደ ኢትዮጵያ እንድታ እንዲያዩ በራሳችን ማድረግ እንድንችል እንዲያውቁ ያሳመንባቸው ጉዳይ ነው። ፕሮጀክቶችን እስከ ድል ለትውልድ የሚተላለፉ ፕሮጀክቶችን ቀርጸው የሄዱ አንዱ ልዩ ያደርገዋል። የዛሬ ቀን ደግሞ በልዩ መልኩ ከሌሎች ሲናገብራቸው ከነበሩ በዓላቶች አንጻር የዛሬው ቀን ደግሞ በልዩ መልኩ የስኬት በህይወቴ የመጀመሪያ ቀን እንደሆነ ብዬ ነው የማስበው። የህዳሴ ግድባችን በአምስት ዓመት ይጠናቀቃል ተብሎ ማጠናቀቅ አልተቻለም። በተለያየ ምክንያት በአምስት ዓመቱ ማጠናቀቅ አልተቻለም። አሁን እንግዲህ ፈጣሪ አግዞን በ14 ዓመቱ ዛሬ እንደዚህ በደማቂ አክብሬን እንኳን የነበረን ሚና የነበረብን ጫና አሸንፈን ግድባችን ገድበን ከአጠቃላይ ኢትዮጵያ ከውጭም ይሁን ማጥቶ ግድባችን የተጠናቀቀ ማየቱ እኔ ይሄን የሚጋ ብዬ እንደውም የሚገልጸው ከደስታ የተነሳ ካይምሮ በላይ ነው። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ ሻድሊ ሐሰን በድጋፍ ሰልፉ ላይ እንደተናገሩት ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለሀገሪቱና ለአፍሪካ ማህበራዊና ኢኮኖሚያዊ ልማት የላቀ ጠቀሜታ እንዳለው ተናግረዋል። ከግድቡ ጋር ተያይዞ ከሚመጡ ትሩፋቶች እና ጠቀሜታዎች ባሻገር ድህነትና ድህነት የፈጠረውን የኮሰመ አስተሳሰብን የሰበርንበት የሀገራችን ኢትዮጵያ መሰረቷን በዓለት ላይ የጸናች እንጂ በአሸዋ ላይ የገነባች በቀላሉ የማትፈርስና የማትበተን አገር መሆኗን ያስመሰከርንበት እንደ ህዝብ ልዩነቶቻችን ሳይገድቡን ለሀገራዊ አንድነትና ለወንድማማቻዊ ህብረት ያለንን ጽኑ እምነት ያሳየንበት ከዚህ ሁሉ በላይ ደግሞ አይቻልም ባይነት ክፉ መንፈስ ሰብረን በእርግጥም እንደምንችል ያረጋገጥንበት ፕሮጀክት በመሆኑ በዳግማዊ አድዋነት የሚጠቀስ ለትውልድ ኢዳን ሳይሆን ሚንዳን የማውረስ ህልማችን መገለጫ ቅርስ ነው። ፈተናዎችን በድል መሻገር የኢትዮጵያ ከፍታ ሩቅ አለመሆኑን የገለጹት ርዕሰ መስተዳደሩ የተገኘውን ድል በማስፋት ነገን ብሩህ ለማድረግ በትጋት መስራት ይጠበቃልም ብለዋል። ፈተናዎቻችንን ሁሉ በድል እንደምንሻገር አጠብቀን እናምናለን። የሀገራችንን ከፍታ ዘመን ሩቅ እንደማይሆን አስረግጠን እንመሰክራለን። ስለሆነም መላው የክልላችን ህዝብ የትናንት ፈተናዎችን በድል ተሻግረን በርካታ የጨለማ ዘመናትን አሳልፈን ዛሬ ላይ ያገኘነውን ድል እና ያየናቸውን የብርሃን ጭላንጭሎች በማስፋት ነጋችንን እጅግ ብሩህ ለማድረግ ከወትሮ በተለየ ትጋት ለመስራት በጋራ ቃል እንድንገባ በዚህ አጋጣሚ በአደራ ጭምር ለማሳሰብ እወዳለሁ። ታላቁ የኢትዮጵያ ህዳሴ ግድብ ከ14 አመታት የግንባታ ሂደት በኋላ ባጉሜ አራት ሁለት ሺ አስራ ሰባት አመተ ምህረት በጉባ ሰማይ ስር ተመርቋል። ይህንን ምርቃት በማስመልከት የቤንሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪዎች በዛሬው እለት ደማቅና ታላቅ ህዝባዊ የድጋፍና የምስጋና ሰልፍ በአሶሳ ከተማ ተካሂደዋል። ለኢትዮጵያ ቴሌቪዥን ነስራዲን ሀሚድ ከአሶሳ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የታየው ህዝባዊ አንድነት በማጠናከር ድሉም በሌሎች የልማት መስኮች ላይ መድገም እንደሚገባ የጋምቤላ ክልል እርሰ መስተዳደር ወይዘሮ አለሚቱ እመት ተናገሩ። የክልሉ ነዋሪዎች ታላቁ የኢትዮጵያ ህዳሴ ግድብ በድል መጠናቀቁ የተሰማቸውን ደስታ በድጋፍ ሰልፍ ገልጸዋል። በጋምቤላ ክልል በሺዎች የሚቆጠሩ የተለያዩ የማህበረሰብ ክፍሎች ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በመጠናቀቁ መደሰታቸውን በህዝባዊ ሰልፍ ገልጸዋል። በጣም ትንሽ ትልቅ ደስታታው ተሰምቶኛል። ወዳቴ ለአሻራዬ የናባችን ወርቃችን ስለተመረጠ ጋር በጣም ደስ ብሎኛል። እንደ ኢትዮጵያዊ በጣም ደስ ብሎኛል። እንደዚህ ያህል ያልጠበቁም ነበር። በጣም ደስታዬ ተሰምቶኛል። ዳሴ በመረቁ እና ዳሴው በማለቁ ኢትዮጵያ በዳሴ ብዙ ተጠቃሚ ትሆናለች ማለት ነው። ለሌላ አፍሪካዊ ሀገራትም ራሱ ታጋራለች ባይ ተመረኳል ነው አሁን በጣም ደስ ብሎናል። የገንቤላ ስቦችናል በጣም በጣም ደስ ብሎናል። ክልሉ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ ኮማንደር ጋትቤል ቦል የክልሉ ነዋሪዎች የግድቡን ግንባታ እውን ለማድረግ ቦንድ በመግዛትና ገንዘብ በመለገስ የሚጠበቅባቸውን አስተዋጽኦ ማበርከታቸውን ገልጸዋል። የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቶ ሞድ ታላቁ የኢትዮጵያ ህዳሴ ግድብ በጠንካራ አንድነታችን ያሳካነው ታሪካዊ ድል ነው ብለዋል። ይህ ታላቅ የኢትዮጵያ ህዳሴ ግድብ ለሀገራችን ኢትዮጵያ ኢኮኖሚ እድገት ከሚያበረክተው እጅግ ከፍተኛ አስተዋጽኦ ባለፈ ታሪካዊ የሚያደርገው ልክ እንደ ቀድሞ የኢትዮጵያውያን ባድዋ ላይ ያሳዩትን በብዙሃነታቸው ውስጥ ያለውን አንድነት በድጋሚ በተግባር ያሳዩበትና የማይደፈረውን በይቻላል መንፈስ በመንፈር እኛ ከኢትዮጵያውያን አንድ ከሆን ማድረግ የማንችለው ነገር እንደሌለና ደማቅ ታሪክ መስራት እንደምንችል ለመላው ዓለም ያሳየን መሆኑን ግልጽ ነው። በግድቡ ግንባታ የታየውን ህዝባዊ አንድነት በማጠናከር ድሉን በሌሎች የልማት መስኮችም ላይ መድገም እንደሚገባም ርዕሰ መስተዳድሯ መልእክት አስተላልፈዋል። ኢትዮጵያ ለማንም የማትንበረከክ ታላቅ አገር መሆኗን ለዓለም ሁሉ ያሳየንበት ታላቅ የኢትዮጵያ ህዳሴ ግድብ የሉዓላዊነታችን ማይተምና የአንድነታችን ሐውልት የሁለንተናዊ ብልጽግናችን ተስፋ በመሆኑ በዚህ አቅምና መንፈስ ተጨማሪ ታሪክ በምንሰራበት ወቅት ላይ እንገኛለን። ታላቁ የኢትዮጵያ ህዳሴ ግድብ ዘመን ተሻጋሪ የጽናትና የአሸናፊነታችን መገለጫ ሆኖ እንዲቀጥል የህዝቦችን አንድነት በጠንካራ መሰረት ላይ መገንባት እንደሚገባም ተገልጿል። ለኢትዮጵያ ቴሌቪዥን ሚፍታህ አብድልቃድር ከጋምቤላ በዘንድሮው የትምህርት ዘመን ከ13 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር ዝግጅት ማጠናቀቁን የኦሮሚያ ክልል ትምህርት ቢሮ አስታወቀ። ክልሉ የ2018 የመማር ማስተማር በኦሮሚያ ክልል ሸገር ከተማ ምራ ገበር በትናንትናው ዕለት አስጀምሯል። የኦሮሚያ ክልል የ2018 የመማር ማስተማር መርሃ ግብሩን በዛሬው ዕለት አስጀምሯል። መርሃ ግብሩን በክልሉ ትምህርት ቢሮ ምክትል ኃላፊ ወይዘሮ ሐቢባ ሙሐመድ በሸገር ከተማ የካጣፎ ክፍለ ከተማ በመገኘት አስጀምሯል። በክልሉ ከ13 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር ዝግጅቶች መጠናቀቃቸውን ምክትል ኃላፊዋ ገልጸዋል። ከሰቲ ዩጉያ ሀራ በዛሬ ዕለት በመላው ኦሮሚያ መዝግበን መማር ማስተማር ሂደት ጀምረናል። ለዚህም የተለያዩ ዝግጅቶችን አድርገናል። ተማሪዎችን ማስመዝገብ፣ ለመምህራን ስልጠና መስጠት፣ የተማሪዎች የመመገቢያ ዝግጅትና ተጨማሪ የመማሪያ ክፍሎችንም አስገንብተናል። የክልሉ መንግስት በአዳሪ ትምህርት ቤቶች ላይ ትኩረት አድርጎ በመስራቱ እንደ አስራ ሁለተኛ ክፍል በሁለቱም ትምህርት ዘርፍ ተማሪዎች ከፍተኛ ውጤት ማስመዝገባቸውንም ወይዘሮ ሐቢባ ገልጸዋል። እንደ ክልል ሰባት አዳሪ ትምህርት ቤቶች ሲኖሩ መንግስትም ትኩረት አድርጎ እየሰራ ሲሆን በዚህም 700 ተማሪዎች የ12ኛ ክፍል ፈተና በመውሰድ ሁሉም ተማሪዎች ከ500 በላይ ውጤት አስመዝግበዋል። በተጨማሪም በተፈጥሮ ሳይንስና በማህበራዊ ሳይንስ እንደ ሀገር አቀፍ ከፍተኛ ውጤት ማስመዝገብ ችለናል። እንደ ሸገር ከተማ 439 ሺ ተማሪዎችን ለማስመዝገብ ታቅዶ 80 በመቶ መመዝገባቸውንና ለትምህርት ትኩረት ተሰጥቶ እየተሠራ መሆኑን ተገልጿል። በረከነሞ በረታ ኩመ 4 ሶዶሚ ሰገሊ ኦልተው እንደ ሸገር ከተማ 439ሺህ ተማሪዎች ለማስመዝገብ አቅደን ከዚህ ውስጥ ከሰማንያ በመቶ በላይ መመዝገብ ችለናል። እንዲሁም ዕድሜያቸው ለትምህርት የደረሱ ልጆች ለትምህርት እንዲቀመጡ በትኩረት እየመዘገብን እንገኛለን። በመድረኩ ላይ የተሳተፉ መምህራንም ክልሉ ዘንድሮ ያስመዘገበውን የአስራ ሁለተኛ ክፍል ውጤት ማነቃቂያ እንደፈጠረባቸውም ገልጸዋል። ሳይንሲ ኡመማት ሳይንሲ እንኳን ደስ አለን እንደ አገር አቀፍ የ12ተኛ ክፍል ፈተና ከወሰዱ ተማሪዎች መካከል አንድ ተማሪ ከክልላችን አጠቃላይ ከ600 ነጥብ 591 በማስመዝገቡ ደስታ ፈጥሮብናል። እኛም እንደ መምህራን ይህንን ሞራል ይዘን ለማስተማር ተዘጋጅተናል። ዘንድሮ በልዩ ትኩረት ወደ ስራም ገብተናል። በፕሮግራሙ ላይ የተሳተፉ ተማሪዎችም በትኩረት ትምህርታቸውን በመከታተል የተሻለ ውጤት ለማምጣት እንደሚሰሩ ገልጸዋል። የ2018 የትምህርት ዘመን በአማራ ክልል በተለያዩ አካባቢዎች ትምህርት በይፋ መጀመሩ የክልል ትምህርት ቢሮ አስታውቃል። በክልሉ የትምህርት አጀማመሩ ተስፋ ሰጪ ቢሆንም አሁንም ሕጻናትን ወደ ትምህርት ገበታቸው ለመመለስ ሁሉም ሊረባረብ ይገባል ተብሏል። በአማራ ክልል በተለያዩ አካባቢዎች የ2018 የትምህርት ዘመን የመማር ማስተማር መርሃ ግብር በይፋ ተጀምሯል። በባህር ዳር ከተማም በተለያዩ ትምህርት ቤቶች የመማር ማስተማር ስራው መጀመሩን ተመልክተናል። ዛሬ እንግሊዝና አማርኛ እየተማርን እንገኛለን። ጓደኞችን ናፍቆ የነበረ አሁን አግኝቻቸዋለሁ እና መምህራኖችንም አግኝቻቸዋለሁ። ትምህርት ቤቱ መጽሐፍ ይሰጥና በደንብ ምንባል በጣም ደስ ይለኛል። ክረምትን በማንበብና ቤተሰብን በመርዳትና በመጫወት ነው ያሳለፍነው። ተማሪዎችና መምህራኖችን ደግሞ በጣም ነበር የናፈቅን። ስንገናኝ በቃል የማይገለጽ ደስታን ይት አሁን እኛም እቅድ ዝግጅት ተዘጋጅተን ክላስ ገብተን ወደ ማስተማሩ ጀምረናል። ማስተማር ላይ ነን ያለነ። በባህር ዳር ከተማ አስተዳደር ከ196 በላይ የትምህርት ተቋማት መኖራቸውን የሚናገሩት የከተማ አስተዳደሩ ትምህርት መምሪያ ኃላፊ ዶክተር ሙሉ አለም አቤ ከጥቂት ትምህርት ቤቶች በስተቀር ትምህርት መጀመሩንም ተናግረዋል። ኦልሞስት ወደ 180 ትምህርት ቤቶች ተጀምሯል ማለት እንችላለን። ዛሬ በከተማ ውስጥ ያሉ ትምህርት ቤቶች መምህራን እንታያቸው ነው። ጋውን ለብሰው ነው። ክፍል ተደልሎ ተማሪው ክፍል ውስጥ ስንገባ መማር ማስተማሩ ኖርማል ተጀምሩ። ቁሳቁስ ዲስትሪቢ የሚደረገው ተማሪ ሲመጣ ነው አይደል? አሁን ተማሪ መቷል። ነገ ጀምሮ መጽሐፍ ይሰጣል። በአማራ ክልል በጸጥታ ችግሩ ተጽዕኖ ውስጥ ከወደቁ ዘርፎች መካከል የትምህርቱ ዘርፍ በዋነኝነት የሚጠቀስ ነው። ባለፉት ሁለት ዓመታት በሚሊዮኖች የሚቆጠሩ ሕጻናት ከትምህርት ገበታቸው ውጭ ሆነው ከርመዋል። ዘንድሮስ በክልሉ የትምህርት ቢሮው ኃላፊ ዶክተር ሙሉነሽ ደሴ እንዲህ ገልጸዋል። የምዝገባ እቅዳችን እንዳጠቃላይ እንደ ክልል ሰባት ነጥብ አራት ሚሊዮን አካባቢ ተማሪ ለማስተማር ነው ያቀድ ነው በዚህ ዓመት ምክንያቱም የአምናም የታችአምናም ብድርም ስላለብን እዳም ማለት ስለማያስፈልግ ብድር አለብን፣ የቤት ስራ አለብን። ያንን ለማካካስም በሚል 7.4 ሚሊዮን አቅደናል። እስከ አርብ ድረስ ያለው ከ2.9 ሚሊዮን ኦልሞስት ወደ 3 ሚሊዮን አካባቢ ተማሪዎች ተመዝግበዋል። በተለይ የአምናው ችግር ምክንያት ብዙ ችግር የነበረባቸውን ያልጀመሩ አካባቢዎችን ቴስት ለማድረግ ሞክረናል። ደስ በሚል ሁኔታ ወላጁም ልጆቹን ይዞ እየመጣ መምህራንም ተዘጋጅተው እየገቡ ጥሩ አጀማመር እንዳለ አይተናል። ባህርዳርም በተወሰነ መልኩ ቼክ ለማድረግ ሞክረናል። ሌሎች ከተሞችም፣ ገጠር አካባቢዎችም መድረስ በቻልናቸው ላይ መረጃ ሰብስበናል። አጀማመሩን ስናይ ግን ተስፋ ሰጪ የሆነ ነው። ኅብረተሰቡ ኖ ማለት ጀምሯል። አሁን ሁሉም አካል ለትምህርት የሚሰጠው ትኩረት ለየት ባለ መልኩ የተሻለ አመለካከት፣ የተሻለ አስተሳሰብ አለ ብለን እናምናለን። በዚህ አመት ይህንን ከመምህራን የክረምት ስልጠናዎቻችን አይተናል። ምዝገባ ስራችን ላይ አይተናል። ህብረተሰቡ በድባቡ ትንሽ ስጋት ኑሮት ካልሆነ በስተቀረ አሁን ትምህርት አታስተምሩ የሚባልበት ኤሪያ ብዙም የለም። አሁን እኛ ክልል ላይ የትምህርት ምዝገባው አሁንም እንደቀጠለ መሆኑን ያስታወቁት ኃላፊዋ፣ በቀሪ ቀናትም ትምህርትን ከማንኛውም ፖለቲካ ነጻ በማድረግ ህፃናትን ወደ ትምህርት ገበታቸው እንዲመለሱ በሚደረገው ጥረት ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። በመጨረሻም የአእምሮ እድገት ውስንነት ላለባቸው ልጆች በቂ ድጋፍ ድጋፍና ክትትል ማድረግ ከተቻለ መማርና መስራት እንደሚችሉ ተገልጿል። እነዚህ ዜጎችን በጤናው ረገት ተደራሽ እንደሆኑ ማድረግ ለውጤታማነታቸው የሚናው የጎላ እንደሚሆን የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጿል። እነዚህ እናቶች ከአመታት በፊት በልጆቻቸው ላይ ያስተዋሉት የአእምሮ እድገት ውስንነት ከፍተኛ መረበሽ ፈጥሮባቸው እንደነበር ያስታውሳሉ። በቃ እርግማን ነው፣ በቃ ምን ሰርተው ነው ይሄ ልጅ የሰጣቸው ምናምን ይልሻል ህዝብ እና የያንቃ ውረዳ ያለ ልጄ አሁን 13 አመቷ ነው። ወደ 14 እየሄደች ነው። ዳውን ሲንድረም መሆኗን ያወቅኩት አስር ወር ከሆናት በኋላ ነው። አላቅም ነበረ። በጣም ደንግጬ ነበረ። መቀበል ትንሽ ከብዶኝ ነበር። ከጊዜ ወደ ጊዜ በልጆቻቸው ላይ ለውጥ እያዩ ቀስ በቀስ ያላቸውን ግንዛቤ ማሻሻል የቻሉት እነዚህ ወላጆች ለልጆቻችን በቂ ክትትልና ትምህርት መስጠት ከተቻለ ለውጥ ማምጣት እንደሚቻል አይተናል ይላሉ። ቤት መዋልና ትምህርት ቤት ውሎ መግባት ለውጥ አለው። አንደኛ ቤት ሲቀመጥ ዝም ብሎ ቁጭ ስለሆነ የሚለው ምንም የሚያገኘው ነገር የለም። ትምህርት ቤት ሲመጣ ከራሱ ከጓደኞቹ ጋር ይማራል፣ ደስተኛ ሆኖ ውሎ ይገባል። አሁን ብዙ ነገሮችን ተለውጧል። አለማወቅ ነው ሰው አይችሉም ብሎ የሚያስበው የእውነት ነው። ምልሽ በደንብ ይችላሉ፣ በደንብ ያውቃሉ። ክትትል ካረግላቸው ከረዳናቸው ናቸው ማንኛውም ጤነኛ ልጅ የሚደርስበት ቦታ ላይ ይደርሳሉ። የዲቦራ ፋውንዴሽን መስራች አባዱላ ገመዳ የአእምሮ እድገት ውስንነት ያለባቸውን ልጆች ከመደበቅ ይልቅ ማስተማር ላይ ከተሰራ እንደ ሀገር ያለውን አመለካከት መለወጥ እንችላለን ሲሉም ገልጸዋል። እነዚህ ልጆች እኛ እንደ ጎደሎ እናስባለን እንጂ ጎደሎች አይደሉ። እግዚአብሔር በሆነ መንገድ ፈጥሯቸዋል። መፈጠር የለባቸውም ብለን ማቆም አንችልም ነው። የእግዚአብሔር ስጦታዎች ናቸው። ግን ደግሞ የሚያስፈልገውን ድጋፍ ሰተን የሚያስፈልገውን ነገር አድርገን በመጨረሻ የሚረዱ ሳይሆኑ ሰርቶ የሚኖሩ ማድረግ ይኖርብናል ብለን እናምናለን። የጤና ሚኒስትሯ ዶክተር መቅደስ ዳባ ለእነዚህና መሰል ልጆች የሚገባቸውን የሕክምና አገልግሎት ማዳረስ ላይ እየተሰራ ነው ብለዋል። ግብአቶችን የማሟላት ስራ በሰፊው እየሰራን ነው። በዚህ ዓመት ብቻውን ራሱ የአንድ ሚሊዮን ዶላር የሚሆን እቃ ለብቻው ገዝተን ለግብአት ብቻ የሚሆን አንድ ተጨማሪ አድርገን ለጥቁር አንበሳ አስገብተናል። ይህ አንዱን እቃ ነው ምላቱ ለዚህ ብቻ ለልብ የሚያገለግል ግን ብዙ እቃዎችንም ጨምረን መግዛት ስለሚያስፈልግ ሞቢላይዝ በማድረግ ለዚህ ልባቸው ቅርብ የሆኑ ባለ ድርሻ አካላትን አብረን በመሆን የገንዘብ እንዲሁም ደግሞ የእውቀት ማሰባሰብ ስራ እየሰራ ነው። የአእምሮ እድገት ውስንነት ያለባቸው ልጆች ተገቢውን እንክብካቤ እንዲያገኙም ዲቦራ ፋውንዴሽን ዲቦራ መንደርን አስመርቋል። መንደሩ የስፖርት ማዘውተሪያ፣ የተማሪዎች መማሪያ ክፍሎች፣ የተማሪዎች ክሊኒክና መሰል ክፍሎችን የያዘ ነው። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቀይታ ነው።